ሰላም ጤና ይስጥልን፣ በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች፣ የካቲት 27 2017 ዓ.ም የረፋድ ዜናዎችን ይዘነላችሁ ቀርበናል። እናት ፓርቲን ጨምሮ አራት ፓርቲዎች በኦሮሚያ ክልል የሽግግር መንግስት ማቋቋም የሚለውን ሀሳብ እንቃወማለን ብለዋል። የመገንጠል ሀሳብን ያዘለ መሆኑንም ጠቁመዋል። በደቡብ ጎንደር ቀጠና እየተካሄደ ባለው ውጊያ ከፍተኛ ድል ማግኘቱን የአማራ ፋኖ አንድነት በጎንደር አሳውቋል። ጎንደር የቀለጠ ውጊያ ውስጥ ገብታለች። ህወሃት በኤርትራ ጉዳይ ላይ የሰጠው ምላሽና የአብይ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 ፋሽስቱና እና ዘረኛው የአብይ አህመድ ኦህዴድ ብልጽግና እና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ሥነ ሥርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ ዋይት ሃውስ፣ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500፣ ቀን እሁድ ማርች 9 2025፣ ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ እናት ፓርቲን ጨምሮ አራት ፓርቲዎች በኦሮሚያ ክልል የሽግግር መንግስት ማቋቋም የሚለውን ሀሳብ እንቃወማለን አሉ። በወቅታዊ ጉዳይ ላይ መኢአድ፣ ኢህአፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ በሰጡት መግለጫ አገራችን የገባችበት ፖለቲካዊና ኢኮኖሚያዊ ምስቅልቅል ወደ አገራዊ ቀውስ እያደገ ባለበትና ከዚህም ለመውጣት አገራድን ርብርብ በሚያስፈልግበት በአሁኑ ወቅት ከሰሞኑ የኦሮሞ ፌዴራሊስት ኮንግረስና የኦሮሞ ነጻነት ግንባር የደረሱበት ስምምነት በአመዛኙ እሳት ላይ ቤንዚን እንደማርከፍከፍ የሚቆጠር እና ቶ የመጣል አዝማሚያ ያለው ሆኖ አግኝተነዋል፣ ብለዋል። ስምምነት ተደርሶባቸዋል ተብለው ከተነሱትና በአቋም መግለጫ መልክ ከወጡት ጉዳዮች ዋና ዋናዎቹ በኦሮሚያ ክልል የሽግግር መንግስት ማቋቋም፣ አዲስ አበባን ወደ ኦሮሚያ ማጠቃለል፣ መተከል፣ ወሎ፣ ድሬዳዋ፣ ሞያሌና ሀረርን የኦሮሚያ ክልል አዋሳኝ ከሆኑ ክልሎች ወደ ኦሮሚያ ማካተት፣ በክልሉ ውስጥ የሚደረጉ እንቅስቃሴዎች በገዳ ስርዓት እንደሚተገበሩ፣ የኦሮሞ ነጻነት ሰራዊት የሽግግር መንግስቱ ሰራዊት ማድረግና የኦሮሚያን ዳር ድንበር እንዲያስከብርና በክልል ውስጥ ሰላም እንዲሰፍን ማ የሚሉት ዋነኞቹ ናቸው። ፓርቲዎቹ በአንድ ክልል ሊቋቋም የታሰበው የሽግግር መንግስት አገራችን አሁን ከምትገኝበት ሁኔታ የበለጠ ያመሰቃቅላል፣ ችግሮችንም ያባብሳል እንጂ መፍትሄ ሊሆን እንደማይችል መገንዘብ ያስፈልጋል። በሁሉም አካባቢ ሰላም ካልሰፈነ ማንም ወገን ብቻውን ነጻ አይወጣም። የትኛውም ክልል ውስጥ በተናጠል ሰላም አይሰፍንም። ስለሆነም በተናጠል በኦሮሚያ ክልል የሽግግር መንግስት መቋቋም የሚለውን አስተሳሰብ አጥብቀን እንቃወማለን ብለዋል። ይህ አካሄድ በአገር ፍርስራሽ ላይ የራስን ጎጆ ለመቀለስ ያለመ ቅርባ ዳሪ ፍትህ አልባ የህግ መንግስታዊና ኢሞራላዊ ሆኖ አግኝተነዋል ሲሉም አክለዋል። በታሪክም በህገ መንግስቱም አዲስ አበባ የሁሉም ኢትዮጵያ ከተማ የፌዴራሉ መንግስት መቀመጫና ራሷን የቻለች የከተማ አስተዳደር የተዋቀረላት እንዲያውም በሽግግሩ ቻርተር ክልል የነበረችን ከዚያም አልፎ የአፍሪካ ህብረት መቀመጫ የሆነችን ከተማ የአንድ አጎራባች ክልል አካል አድርጎ ማሰብና መጠየቅ ከቀንና ቅዠትና ከጸብ ያለሽ በዳቦ ተለይቶ የሚታይ አይደለም ብለዋል። ፓርቲዎቹ በተጨማሪም መተከል፣ ወሎ፣ ድሬዳዋ፣ ሐረር ና ሞያሌን ወደ ኦሮሚያ ለማጠቃለል መሻት ምናልባት በዚህ ጊዜ አብዛኞቹ ክልሎች በኢኮኖሚ በጦርነትና የውስጥ ቁርሾ የተዳከመ በመሆናቸው ጎደለው ቀናቸውን ጠብቆ ወረራ ከመፈጸም ተለይቶ የማይታይና የስብስቡን ፍላጎት የመጨረሻ ግቡ የት ድረስ እንደሆነ ፍንትው አድርጎ የሚያሳይ መሆኑን መግለጫው አንስቷል። ምናልባት በኮሪደር ልማት ስም በከተማው ተፈናቃይና እረፍት አልባ የሆነው የአዲስ አበባ ህዝብ በጠቅላላው እያዘጋጁት ይሆን እንድንልም አስገድዶናል ይላሉ። በደቡብ ጎንደር ቀጠና እየተካሄደ ባለው ውጊያ ከፍተኛ ድል ማግኘቱን የአማራ ፋኖ አንድነት በጎንደር አሳወቀ። የአማራ ፋኖ አንድነት በጎንደር ሜጀር ጀኔራል ኡባንታ ባተ አንደኛ ኮር የተለያዩ ኦፕሬሽኖችን በመፈጸም በአገዛዝ አስጠባቂ ሰራዊት ላይ ድል መቀናጀቱን ኮሩ ለሮሃ በላከው መግለጫ አሳውቀዋል። የአማራ ፋኖ አንድነት በጎንደር የመጀመሪያ የሆነውና የካቲት 18 2017 ዓም የተመሰረተው ሜጀር ጀኔራል ኡባንታ ባተ አንደኛ ኮር ቀዳሚ የሆነውን አስደማሚውን ኦፕሬሽን አካሂዷል። በዚህም በየካቲት 22 በተካሄደ ኦፕሬሽን ስቴደንሳ ብርጌድ በወሰደው እርምጃ ሾለክት ላይ አንድ የመከላከያ ካምፕ ሙሉ በሙሉ ወድመዋል። በየካቲት 23 አንድ አቤት ላይ በተሰዋው ጀግናው ፋኖ ፋሲካው ስም በተካሄደው ዘመቻ ፋሲካ ኦፕሬሽን ስቴ ከተማ በመግባት የአገዛዙን ወንበር አስጠባቂ ሰራዊት ሙትና ቁስለኛ ከማድረጉም በተጨማሪ በርካታ ትጥቅና ተተኳሽ መማረክ ተችሏል። በየካቲት 24 መቅደላ ብርጌድ ናደው ሻለቃ በአገዛዙ ወንበር አስጠባቂ ሰራዊት ላይ እርምጃ በመውሰድ ቁጥሩ ያልታወቀ በርካታ የብልጽግና ኃይል ሙትና ጥቅምና ቁስለኛ በማድረግ ጋሳይን ከተማን አስለቅቆ መቆጣጠር ችሏል። በተመሳሳይ ሜጀር ጀኔራል ኡባንታ አባተ፣ ተወርዋሪ ክፍለ ጦር ከጀኔራል ነጋተገኝ ክፍለ ጦር ጋር በቀጠናዊ ትስስር በመቀናጀት በደብረ ታቦር የገብርዬ ክፍለ ከተማ ጸጥታ ኃላፊን ጨምሮ በርካታ የአድማ ብተና ሚሊሻ እና ፖሊስ አመራር ላይ እርምጃ ተወስዷል። ከዚህ ጋር በተያያዘ የአማራ ፋኖ አንድነት በጎንደር ሜጀር ጀኔራል ኡባንታ አባተ አንደኛ ኮር ከጀኔራል ነጋተገኝ ክፍለ ጦር ጋር በቀጠናዊ ትስስር በመተሳሰር በኮሮኔል ታደሰ እሸ ሸቴ ስም ባካሄደው ዘመቻ ኮረኔል ታደሰ እሸቴ ኦፕሬሽን በትናንትናው ዕለት ማለትም የካቲት 262017 ዓ ም ከጋሳኝ እስከ ወረታ ከተማ በመዝጋት የአገዛዙን ሰራዊት መግቢያ መውጫ ሳጥቶ ግማሹ ማሳ ለማሳ ሲሸሽ ቀሪውን ደግሞ ሁትና ቁስለኛ አድርገውታል። የሜጀር ጄኔራል ኡባንታ ባተ አንደኛ ኮር ዘመቻ አዛዥ እና የጉና ክፍለ ጦር ምክትል አዛዥ በሆነው በሻለቃ ቢራራ ደምሴ የአማራ ፋኖ አንድነት በጎንደር ሎጂስቲክስ መምሪያ ኃላፊና የጉና ክፍለ ጦር ዋና አዛዦች ሻምበል አምሳሉ ማዘንጊያ ጉና ክፍለ ጦር ምክትል ዘመቻ መምሪያ ኃላፊ አርበኛ ሀብታሙ ጠቃ በሜጀር ጀኔራል ኡባንተ አባተ ተወርዋሪ ክፍለ ጦር ዋና አዛዥ በአርበኛ ተመስገን ኡባንተ አባተ እንዲሁም እንደ ቀጠናዊ ትስስር በጀኔራል ነጋ ተገኝ ክፍለ ጦር ዋና አዛዥ በሻለቃ ጸዳሉ ደሴ የተመራው ይህ ዘመቻ ከጋሳኝ እስከ ወረታ ያለውን ጥቁር አስፓልት ተቆጣጥረው ያገዛዙ ኃይል በጋሳኝ መቅደላ ብርጌድ በአለም ሳጋ በሜጀር ጀኔራል ኡባንተ አባተ ተወርዋሪ ክፍለ ጦር በአለም በር አርበኛ ገብረ መስቀል ብርጌድ እና ሜጀር ጀኔራል ኡባንተ አባተ ተወርዋሪ ክፍለ ጦር ራገዶና ገዶና በሙቀጭ አንድ አቤት ብርጌድ በወጂ ኢንጂነር ስመኛው በቀለ ተወርዋሪ ክፍለ ጦር ተከቦ አብዛኛው ሙትና ቆስለኛ ሆነዋል። በዚህም አውደውጊያ የአለምበርና የወጂ የሚሊሻና የአድማብተና ካምፕ ሙሉ በሙሉ ተደምስሰዋል። በርካታው የሚሊሻና አድማብተና ሬሳ ያልተነሳ ሲሆን ወደ ደብረ ታቦር ከተላከው ሙሉ ሁለት መኪና ቆስለኛ ደብረ ታቦር ሆስፒታል ከደረሰ በኋላ ሰባቱ ሞተዋል። ወጂ በነበረው አውደውጊያ ደግሞ ስምንቱ አድማብተና ብተና አባላት ወደ ፋኖ ተቀላቅለዋል። ህወሃት በኤርትራ ጉዳይ ላይ የሰጠው ምላሽና የአብይ የጥይት ፋብሪካ እያነጋገረ ነው። ከሰሞኑ የብልጽግና መንግስትና ኤርትራ ወደ ጦርነት ለማምራት በቂ ዝግጅት ማድረጋቸውን ተከትሎ የትግራይ ጉዳይ አነጋጋሪ ሆነዋል። ይህም የትግራይ ኃይሎች ከየትኛው ኃይል ጋር ይወግናሉ የሚለው ሲሆን አብዛኛው ግን በደብረ ጽዮን የሚመራው ህወሃትና የትግራይ ጦር ከኤርትራ ጋር አብሯል የሚለው በአዲስ አበባው አገዛዝ በኩል እየተነገረ ነው። ይህን አስመልክቶም የህወሃት ከፍተኛ አመራሮችና የጦር መሪዎች ምላሽና ማብራሪያ እየሰጡ ይገኛሉ። የህዋት ጽህፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ድርጅታቸው ከኤርትራ መንግስት ጋር ተገናኝቷል ወይ በሚል ለቀረበላቸው ጥያቄ ምላሽ ሰጥተዋል። ፈትለወርቅ ከሆራይዘን ፍሪ ሚዲያ ጋር ባደረጉት ቃለ ምልልስ እኛ ከጎረቤቶቻችን ጋር ሁሉ ሰላም እንፈልጋለን፣ ከኤርትራም፣ ከሱዳንም፣ ከአማራም፣ ከአፋርም ሰላም ነው የምንፈልገው። ለአካባቢያችን ሰላም መስራት ኃጢአት የለውም በሚል ጀምረዋል። ጠቅላይ ሚኒስትር አብይ አህመድ ራሳቸው ለህዋት አመራሮች ከኤርትራ ጋር ሰላም ፍጠሩ ሲሉ ነበር በማለት ያስረዱት ሞንጆሪኖ የህዋት ሰው ሰዎች ከኤርትራ አመራሮች ጋር ተገናኝተዋል ወይ ለሚለው ምላሽ ሲሰጡ በፍጹም ውሸት ነው ሲሉ ባለው ጉዳይ ላይ ማብራሪያ ሰጥተዋል። ከዚህ ቀደም ግን ራሱ ዐቢይ በሚያውቀው እና ለሁሉም አካላት ሪፖርት በተደረገ መንገድ ግንኙነት አድርገናል ብለዋል። አሁን እየተወራብን ያለው ግን ከዚህ ጋር አይገናኝም ሲሉ ገልጸዋል። ከሻቢያ ጋር ተደጋጋሚ መግለጫ አውጥተናል፣ እኛም ገልጸናል። የትግራይ ሰራዊትን በራሳቸው መንገድ ያወጡት መግለጫ አለ ሆን ተብሎ ነው። ሆን ተብሎ ነው። እንደዚህ አይነት ሀሴት ወረ እንትን እየተደረገ ያለ በመጀመሪያ ደረጃ እኛ ግልጽ ያደረግነው ነገር ምንድን ነው? ከማንኛው ከማንኛውም ህዝብ ጋር ሰላም እንፈልጋለን። ከኤርትራም፣ ከሱዳንም፣ ከአማራም፣ ከአፋርም ጎረቤቶቻችን በሙሉ የትግራይ ህዝብ ጦርነት የሚባለው ነገር ይበቀዋል። በቃ ጦርነት አንፈልግም እያለ ነው ያለው ሰላም ነው የሚፈልገው የኢትዮጵያ ህዝብን በአጠቃላይ፣ የትግራይ ህዝብም እንደዚሁ ማለት ነው። እና በአካባቢያችን ሰላም እንዲኖር መስራት አጥያት የለውም። በቃ በምንም አይነት መንገድ ወጠነት መግባት የለብንም። ፍላጎታችንን በአደባባይ እንገልጻለን እንደዚህ ብለን ማለት ነው። ከዛ ባሻገር ግን ሰላም ፍጠሩ ተነጋገሩ ብሎ ቀደም ብሎ ራሱ ፕራይም ሚኒስተር ጠቅላይ ሚኒስትር አብይ ለህወሀት ያቀረበው ሀሳብ ነበር። በዛ መሰረት ነው ዶክተር ደብረጽዮንም የገለጸው ከኤርትራ ተወካዮች ጋር የኛ አመራር የተገናኙበት ሁኔታ ነበረ። ይሄ ለፌደራል መንግስትም ሪፖርት ነው። ከተገናኙ በኋላ እኛ እስካለን ፐርሰናሊ ባለኝ እውቀት ለስራ አስፈጻሚ መጥቶ ሪፖርት ስለተደረገልን ከሻዕቢያ አመራር ጋር ተገናኘ ማለት ከአመራር የሆነ ደሊጌት ከተደረገ ሰው ጋር ማለት ነው። ያደረጉትን ውይይትም ለፕራይም ሚኒስተር ሪፖርት ተደረገ። እንዲህ እንዲህ አይነት ውይይት አድርገናል ተብሎ ለእኛ ተነግሯል። በዚህ ደረጃ ግንኙነት የተደረገበት ሁኔታ ነበር። የሚታወቅ ነገር ነው። ሰላም ፍጦር የሚልም ያንም እኛ ትክክል ነው ከማንኛውም ህዝብ ጋር ሰላም መፍጠር አለብን ብለናል። ከፌዴራል መንግስት ፕሪቶሪያ ስምምነት አለ በፕሪቶሪያ ስምምነት ነው የምንገናኘው። ከኤርትራ መንግስት ግን በፕሪቶሪያ ስምምነት ውስጥ አልተካፈትም። ይሄ የሰላም ስምምነት አለን የምንለው ነገር የለንም። ወደ ጦርነት ግን ገብተን ስርዓት ያለያዘ ነገር አለ። በጦርነት ጦርነት ውስጥ ከገባን በኋላ ከዛ በኋላ መቀጠል ያለበት ነገር አለ። ይሄ ነገር በራሱ መንገድ ይፈታል። ለማንኛውም ግን ወደ ጦርነት በድጋሚ መግባት እንደማንፈልግ ፍላጎታችንን መግለጽ ትክክል ነው ብለን እኛም ተቀብለነው አለ ያለ ማለት ነው ይሄ አይደለም ግን አሁን እየተወራ ያለው ይሄ ይታወቃል ሆን ተብሎ ግን ከሻእቢያ ጋር ግንኙነት አላችሁ እንዳም ከዛ አልፎም ከሻእቢያ ጋር በመሆን ፌደራል መንግስትም ለመውጋት ትፈልጋላቸው አይነት ነገር ነው እየተወራ ያለው እና ይሄ ምንም አይነት መሰረት የሌለው ሀሰት ነው በዛ ደረጃ የምናደርገው ግንኙነትም የለንም ኢንፋክት ፌደራል መንግስትም እንደማንገናኝ የሚያውቅ ይመስለኛል እና ሆን ተብሎ ህዝቡን ለማደናገር የተለያዩ በህብረተሰቡ ላይ ፕሬዥር ለመፍጠር ስጋት እንዲፈጠር ለማድረግ እየተደረገ ያለ ነገር ነው። ይህም በተለያየ መንገድ አቋማችንን የገለጽበት ሁኔታ ነው ያለው እና መሰረት የሌለው ሀሰት ነው። በሌላ በኩል የቀድሞ የህወሃት ከፍተኛ አመራር አቶ ስዬ አብርሃ ከጌታቸው ረዳና ከአብይ ጋር እንዲሰሩ ጥሪ ቀርቦላቸው አሁን ላይ አብረው እየሰሩ ነው የሚል መረጃ ከሰሞኑ ወጥቶ ነበር። ይሁን እንጂ አሁን ላይ ባለው የህወሃት ክፍፍል ውስጥ አቶ ስዬ ማንንም እንዳልመረጡና ከየትኛው ቡድን ጋር እንዳልወገኑ ለማወቅ ተችሏል። የብልጽግናን ጥሪ ተቀብለው ወደ አዲስ አበባም እንዳልመጡ ነው ለማወቅ የተቻለው። ይህ እንዲህ እንዳለ አሁን ከፋኖና ከኦሮሞ ነጻነት ጦር ጋር ውጊያ እያደረጉ ያሉት አብይ በቀጣይ ደግሞ ከህወሃትና ከኤርትራ ጋር ለሚከፍቱት ውጊያ የተተኳሽ ጥይት በሀገራቸው ማምረት መጀመራቸውን ገልጸዋል። አቢበ ማህበራዊ ትስስር ገጻቸው በሀገር ውስጥ ጥይት ማምረት ጀምረናል የሚል መልእክትም ነው ያስተላለፉት። ይህም ባለፈው ስርዓት ጥይት ከውጭ ነበር የምንገዛው አሁን ሀገር ውስጥ ማምረት ጀምረናል፣ አሁን በኋላ የኢትዮጵያ ህዝብ በሀገር ውስጥ በተመረተ ጥይት ነው የሚሞተው እንደማለት ነው። በዓለም የንግድና ስራ ህግ መሰረት አንድ ስራ ቀጣይነት ካለውና የድርጅቱ ዋናና ወሳኝ አካል ከሆነ በራስ ኃይል ይስራ የሚለው ውሳኔ ያመዝናል። ከዚህ አንጻር የጥይት ፋብሪካውን ግንባታ ጦርነት የአብይ አህመድ ወሳኝና ቀጣይ ተግባር መሆኑን ያመላክታል። በመሆኑም ለተራባው ህዝብ የዱቄትና የዘይት ፋብሪካ፣ የግብርና ምርቶች ማቀነባበሪያ ፋብሪካ፣ ማሽነሪዎችን አምራች ፋብሪካ፣ የጥቃቅንና አነስተኛ ኢንተርፕራይዝ፣ የኮንስትራክሽን ስራዎች በዐቢይ እቅድ ውስጥ ፈጽሞ የሌሉ ናቸው። ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይት፣ መሳሪያ የማምረት ሙከራዎች ነበሩ። እንደዚህ አይነት ስትራቴጂክ አቅሞች ኢትዮጵያ ካልገነባች በሆነ ጊዜ ማንም መጥቶ በቀላሉ ጥቃት ሊፈጽምባት ይችላል፣ የሚል ግምገማ ነበረ። 2014 ጥይት እንገዛ ነበር። 2015 ነው ፋብሪካውን መትከል የጀመርነው። አሁን ዛሬ እንዳያችሁት፣ ዛሬ ኢትዮጵያ ክላሽ፣ ብሬን፣ ስናይፐር፣ ዲሽቃ፣ ታንክ ሁሉም አይነት መድፎች ለራሷ ሳይሆን ለገበያ በቂ የሆነ የማምረቻ አቅም በጣም ዘመናዊ ሮቦቲክስ የትራዲሽናሉ ሳይሆን በሰዓት በጣም ከፍተኛ የማምረት አቅም ያለው ፋብሪካ ገንብታለች። ዘሆል ግቢው ካፓሲቲው ኢትዮጵያን ይመጥናል። ኢትዮጵያ እንደዚህ አይነት አቅም ሲኖራት ማየት በጣም ደስ ይላል። ክላሽ እናመርታለን፣ ስናይፐር እናመርታለን። እነዚህ አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችን እና በጣም በአጭር ጊዜ ውስጥ ሁለት ዓመት ባልሞላ ጊዜ ውስጥ ይህ አቅም ተገንብቶ በማየት በጣም ከፍተኛ ክብርና ደስታ ይሰማኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፍልስጤሙ ሐማስ የመጨረሻ ነው ያሉትን ማስጠንቀቂያ ሰጡ። ፕሬዚዳንቱ በትሮስ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለግ ያለ መልእክት ሐማስ ሁለት ምርጫ እንዳለው ጠቁመዋል። ሁሉንም በጋዛ የሚገኙ ታጋቾች ህይወታቸው ያለፈውንም ጭምር መልቀቅ፣ አሊያም መጥፋት የሚል ነው። ሁሉንም ታጋቾች አሁኑኑ ልቀቁ፣ በሌላ ጊዜ አይደለም። የገደላቸዋቸውን ታጋቾች አስከሬንም በፍጥነት መልሱ። ይልካል ሆነ ግን ያከትምላቸኋል ነው ያሉት ትራምፕ በቅርቡ በእስራኤልና ሐማስ የተኩስ ቁም ስምምነት የተለቀቁ ስምንት ታጋቾችን ትናንት በዋይት ሀውስ አግኝተዋል። ፕሬዚዳንቱ ከታጋቾቹ ጋር ከተገናኙ ከጥቂት ሰዓታት በኋላ ዋይት ሀውስ ከሐማስ ጋር አሜሪካዊ ታጋቾች በሚለቀቁበት ሁኔታ በቀጥታ መምከሩን አረጋግጠዋል። የትራምፕ ማስጠንቀቂያ እስራኤል በጋዛ ዳግም ጦርነት እንድትጀምር ፈቃዳቸውን ያሳዩበት ነው ተብሏል። እስራኤል ስራዋን እንድትጠናቀቅ የፈለገችውን ሁሉ እየላኩላት ነው። የምለውን ካልፈጸማችሁ የትኛውም የሐማስ አባል ደህንነቱ አደጋ ላይ ነው ሲሉም አስጠንቅቀዋል። የፍልስጤሙ ቡድን ተዋጊ ች ከጋዛ ለቀው በመውጣት ራሳቸውን የማትረፍ እድል እንዳላቸው ነው የመጨረሻ ባሉት የማሳሰቢያ መልእክታቸው ላይ ያሰፈሩት። የ78 ዓመቱ ፕሬዝዳንት ለጋዛ ነዋሪዎችም ተመሳሳይ መልእክት ልከዋል። የጋዛ ህዝቦች ውብ መጻኢ ከፊታችሁ አለ፣ ግን ታጋቾችን ይዛችሁ አይደለም። ይህን የምታዩት ይህን የምታደርጉ ከሆነ ታጋቾችን ሟች ናችሁ። የብልህ ውሳኔ ወስኑ፣ ሁሉንም ታጋቾች ልቀቁ። ካልሆነ ግን ከባድ ዋጋ ትከፍላላችሁ ብለዋል። ትራምፕ ለሐማስም ሆነ ለጋዛ ነዋሪዎች ያስተላለፉት ተመሳሳይ መልእክት ሰርጡን ሙሉ በሙሉ ተቆ ተቆጣጥረው ለማልማት ለያዙት እቅድ ተፈጻሚነት ቁርጠኛ መሆናቸውን ለማመላከት ነው። የሀሳብ ገጻችን በአዲስ አቀራረብና ዝግጅት ዳግም ተመልሷል። ወቅታዊናም ሀገራዊ ጉዳዮችን በጥልቅ እይታና ትንታኔ ወደ እናንተ ሲያደርስላችሁ የነበረው የሀሳብ ገጽ ዝግጅት ከቆይታ በኋላም በሙሉ ዝግጅት ተመልሷል። በዝግጅታችን የማይዳሰስ ሀሳብ የማይተነተንፍ አጀንዳ የለም። የአማራ ህዝብ የህልውና ትግል ደግሞ የሐሳብ ገጻችን ቀይ መስመር ነው። ከባህር ዳርም እስከ አዲስ አበባም፣ ከውልቃይት እስከ ወለጋም፣ ከደራም እስከ ራያም፣ ልክ እንደ ትናንቱም የማንገልጠው ገጽ፣ የማንፈትሸው ሐሳብ የለም። በሐሳብ ገጻችን ፖለቲከኞች ይጋበዛሉ፣ ምሁራን ሐሳብ ያዋጣሉም። የአማራ ትግል ተዋናዮችና ትግሉ በደንብ ይፈተሻሉም። ሰብአዊ ጥቃቶች፣ ፖለቲካዊ ክስተቶች፣ ኢኮኖሚያዊ እንቅስቃሴዎችና ማኅበራዊ ጉዳዮች ከሀሳብ ገጻችን የማይጠፉ አጀንዳዎች ናቸው። በላቅም ዝግጅትና አቀራረብ ዳግም በመጣው የሀሳብ ገጻችን የምታተርፉበት ብዙ ነው። በሮሃ ቲቪም በቅርብ ቀን ይጠብቁን። ሮሃ ቲቪም